በአማራ ክልል ምዕራብ ጎንደር ዞን አስራ ስድስት አሽከርካሪዎች መገደላቸው ተሰምተዋል። አብዛኞቹ ሟቾች ከጅቡቲ ማዳበሪያ ጭነው በጸጥታ ኃይሎች ታጅበው ሲጓዙ የነበሩ የከባድ መኪና አሽከርካሪዎች መሆናቸው ተገልጿል። የምዕራብ ጎንደር አስተዳደር ታጣቂዎቹ ሹፌሮቹን ከመኪና እያስወረዱ በጭካኔ ጨፍጭፏቸዋል ስለማለቱም በዝርዝር ሰሙታላችሁ። በምስራቅ ቆለጋ ዞን ጊዳ ያና ወረዳ ሰባት የመንግስት የጸጥታ ኃይሎች በታጣቂዎች ስለመገደላቸው መረጃዎች እየወጡ ይገኛል። ግድያው በሕዝብ ትራንስፖርት እንቅስቃሴ ወቅት እንደተፈጸመም ወረዳው አስታውቋል። አንኳር ዘገባችን ነው። በአኝዋክ ብሔረሰብ ዞን በጓጊ ወረዳ ተዶ በሚባሉ አካባቢ የሙርሌ ታጣቂዎች አራት ሴቶችን አፍነ ወስደዋል። ቡድኑ ከክልሉ ያፈናቸውን ዜጎች አብዛኞቹን እንደሚገድልና ሱዳን ወስዶ ለጉልበት ስራ እንደሚሸጣቸውም ተረጋግጠዋል። ሰዓቱን ጠብቆ ይደመጣል። ሰላም ጠና ያስጥልን። የተወደዳችሁ የሀገር ድምፅ ቤተሰቦች ለሰዓቱ ያሰናዳነው ሰበር መረጃችን እናሆ ተጀምረዋል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን በቀጥታ ወደ ዝግጅቱ ተሻግረን በአማራ ክልል ምዕራብ ጎንደር ዞን በታቀደ ጥቃት የአፈር ማዳበሪያ ጭነው ሲጓዙ የነበሩ ቢያንስ 16 ሹፌሮች መገደላቸው ተሰምተዋል። በዞኑ መተማ ወረዳ ልዩ ስሙ መቃ በተባለ አካባቢ ሰኔ 16 ቀን 2017 ዓ ም ከቀኑ 11 ሰዓት ከ30 ገደማ የአካባቢ አስተዳደር በቅማንት ታጣቂዎች ተፈጽመዋል ባለው ጥቃት ንጹሐን መንገደኞችና ሹፌሮች መገደላቸው ተነግሯል። አብዛኞቹ ሟቾች ከጅቡቲ ማዳበሪያ ጭነው በጸጥታ ኃይሎች ታጅበው ሲጓዙ የነበሩ የከባድ መኪና አሽከርካሪዎች መሆናቸው ተገልጿል። ስለ ጥቃቱ ሰፋ ያለ መግለጫ ያወጣው የዞኑ አስተዳደር መከላከያ ሰራዊትና የጸጥታ ኃይሎች ላይ ታቅዶ ሆን ተብሎ ታስቦበት የተዘጋጀ ሲል ጥቃቱን የገለጸ ሲሆን ሹፌሮች መገደላቸውን አስታውቀዋል። ጽንፈኛ ሲል የጠራቸውና ለበርካታ ዓመታት አካባቢውን በማወክ የከሰሳቸው የቅማን ታጣቂዎች ኪስ ቦታዎችን በመያዝ የጸጥታ ኃይሎች ላይ ተኩስ መክፈታቸውን ገልጿል። ታጣቂዎቹ ከአንድ ቀን በኋላም ረቡዕ ሰኔ 18 ቀን 2017 ሁለት ዓመተ ምህረት ተመሳሳይ ጥቃት በመንግስት የጸጥታ ኃይሎች ላይ መፈጸማቸውን ዞኑ አስታውቋል። ምንም እንኳን ጥቃቱ መንግስት የጸጥታ ኃይሎችን ኢላማ ያደረገና የታቀደ ጥቃት ቢልም፣ ዞኑ የጸጥታ ኃይሎች ላይ ስለደረሰው ጉዳት ምንም ያለው ነገር የለም። መስመሩ ሁሌም በተደጋጋሚ ሹፌር የሚታገትበት የሚገደልበትና የሚዘረፍበት ነው የሚሉት የጣና የከባድ አሽከርካሪዎች ማህበር የስራ ኃላፊ በአካባቢው ሶስት ቦታዎች ላይ በጣም የተደራጁ ያሏቸው ታጣቂዎች ሹፌሮችን ኢላማ እንደሚያደርጉም ተናግረዋል። የምዕራብ ጎንደር ዞን አስተዳደር ታጣቂዎቹ ሹፌሮቹን ከመኪና እያስወረዱ በጭካኔ ጨፍጭፏቸዋል ብለዋል። ዞኑ በወጣው መግለጫ አስራ ስድስት ሹፌሮች መገደላቸውን አስታወቀዋል። ሟቾቹ አብዛኞቹ ወደ ገንደ ውሃ ከተማ ማዳበሪያ የጫኑ አሽከርካሪዎች ሲሆኑ ስድስት የአነስተኛ የህዝብ ተሽከርካሪ ሹፌሮች፣ ሶስት የጥቁር አባይ ትራንስፖርትና ሎጂስቲክ አሽከርካሪዎች፣ ሸቀጥ የጫኑ ሹፌሮች እንደሚገኙበት የጣና የከባድ አሽከርካሪ ተሽከርካሪዎች ማህበር የስራ ኃላፊ ተናግረዋል። ባለፈው ህዳር 2017 ዓ ም በመንግስትና በታጣቂ ቡድኑ መካከል በተደረገ ውይይት ስምምነት መደረሱን መከላከያ ሰራዊት ማስታወቅ ይታወሳል። የቅማንት ታጣቂዎች የስምምነት ጊዜ መግዣ እንዳደረጉት የገለጸው የምዕራብ ጎንደር አስተዳደር ቡድኑ የተሰጠውን የሰላም እድል አልተቀበለም ሲል ይህ በእንዲህ እንዳለም በአማራ ክልል ደቡብ ጎንደር ዞን የፋኖ ታጣቂዎች በሚጥሏቸው የእንቅስቃሴ ገደቦች የተነሳ መንገዶች በመዘጋታቸው የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና የሚወስዱ ተማሪዎች ፈተና ወደሚሰጥበት ደብረ ታቦር ዩኒቨርሲቲ ለመሄድ መቸገራቸው ተሰምተዋል። ተፈታኞቹ ከዛሬ ጀምሮ እስከ እሁድ ድረስ ወደ ዩኒቨርሲቲ መግባት እንደሚጠበቅባቸው ቢገለጽም የእንቅስቃሴ ገደብ በመኖሩ ምክንያት ችግር ውስጥ ወድቀዋል ተብሏል። ታጣቂዎቹ ከስቴ ወረዳ እና ከአካባቢው ወደ ስማዳ ወረዳ ከስማዳ ወረዳና አካባቢ ወደ እስቴ ወረዳ እንዲሁም ወደ ጋይንት አቅጣጫ ባሉ መንገዶች ላይ የተሽከርካሪ እንቅስቃሴ ገደብ ጥለዋል። ተፈታኞች ይህ በመሆኑ ምክንያት ከጥቂት ቀናቶች በኋላ ለሚጀምረው ሀገር አቀፍ ፈተና መቀመጣችን አጠራጥሎናል ሲሉ በምሬት መናገራቸውን ተገልጸዋል። በተያዘ ዜና በአኟዋክ ብሔረሰብ ዞን በጓጊ ወረዳም ተዶ ተብሎ በሚጠሩ አካባቢ የሙሌ ታጣቂዎች አራት ሴቶችን አፍነው መውሰዳቸው ታውቋል። በጋምቤላ ክልል በመጪው ሰኞ የሚጀምረውን የአስራ ሁለተኛ ክፍል ብሔራዊ ፈተና ለመውሰድ በጉዞ ላይ ነበሩ ሶስት ተማሪዎችና አንዲት የ13 ዓመት ልጅ በሙሌ ታጣቂዎች መታገታቸውን የአካባቢው ባለስልጣናት ተናግረዋል። የክልሉ ፖሊስ እንዳስታወቀው ሰኔ 19 2017 ዓ.ም ከቀኑ ሰባት ሰዓት አካባቢ ባኛዋክ ብሔረሰብ ዞን በጓጊ ወረዳ ተዶ በሚ ጠራው አካባቢ የሙርሌ ታጣቂዎች አራት ሴቶችን አፍነው መውሰዳቸውን ገልጸዋል። ሙርሌ የተሰኘው የደቡብ ሱዳን ታጣቂ ቡድን ከ14 እስከ 27 ዓመት ዕድሜ ክልል ውስጥ ያሉ አራት ሴቶችን ወደ ፒኝዎድ ከተማ በመጓዝ ላይ እያሉ ተኩስ በመክፈት አፍነው እንደወሰዳቸው ፖሊስ አስታውቋል። አስቀድመው በአካባቢ የነበሩ የጎጎ ወረዳ ፖሊስ አባላትና ሚልሻዎችን፣ በኋላም የፌዴራል ፖሊስ የሀገር መከላከያ ሰራዊትና የፀጥታ የጸጥታ መዋቅር የጋራ ግብረ ኃይል ታፍነው የተወሰዱትን ለማስመለስ ቡድኑን እየተከታተሉ መሆናቸውም ተመለክተዋል። በደቡብ ሱዳን የሚንቀሳቀሰው የሙሌ ታጣቂ ቡድን ከጋምቤላ ክልል የተለያዩ አካባቢዎች በተደጋጋሚ ሰዎችን እያፈነ እንደሚወስድ ይታወቃል። ቡድኑ ከክልሉ ያፈናቸውን ዜጎች አብዛኞቹን እንደሚገድልና ሱዳን ወስዶ ለጉልበት ስራ እንደሚሸጣቸው መረጃዎች ያሳያሉ። በ2017 ዓ ምት ብቻ 16 ህጻናትና በመቶዎች የሚቆጠሩ ከብቶች በእነዚህ የታጠቁ ቡድኖች መዘረፋቸውን የክልሉ ፖሊስ አምነዋል። በሌላ በኩል በምስራቅ ወለጋ ዞን ጊዳ አያና ወረዳ ሰባት የመንግስት የጸጥታ ኃይሎች በታጣቂዎች ተገድለዋል። ወደ አዲስ አበባ ይጓዝ በነበረ ተሽከርካሪ ላይ ታጣቂዎቹ ሰኔ 19 ጠዋት ተኩስ ከፍተው ግድያውን መፈጸማቸውን የወረዳው አስተዳዳሪ አስታውቀዋል። ከፖሊሶቹና ከሚሊሻዎች ውጭ በሌሎች ተሳፋሪዎች ላይ ምኑን ጉዳት እንዳልደረሰ የጠቆሙት አስተዳዳሪው ጥቃቱን የፈጸሙት ታጣቂዎች እነማን እንደሆኑ ለቢቢሲ አፋን ኦሮሞ ጥርጣሪያቸውን አስታውቀዋል። የተወደዳችው አድማጭ ተመልካቾቻችን ለሰዓቱ ያሰናዳነው የመረጃ ክፍለ ጊዜም የተከታተላችሁትን ይመስል ነበር። ስለ ተከታተላችሁን ከልብ አመሰገንን። ሰላም ለምድራችን፣ ሰላም ለኢትዮጵያ። ጤና ያስጥልን።